አቤት የኪራ እናትና ጽናት ሲዋደዱ ከመጠን በላይ ከድሮም ጀምሮ ነው የምር የሚዋደዱት ግን ይህንን ሚስጥር ጽናት አምካው ይዛዋለች ለማን ለእትዬና ለኪራ አባት ስትል ማለት ነው እውነት ይህን ሚስጥርማ በቀጣዩ በደንብ አድርገን መስማት አለብን ማለት ነው የምር በጣም ጓጉቻለሁ ምክንያቱም ይህን ሚስጥር ብታፈነደው ለኪራ ከአንዳንድ ኪራ የምሬ ነው የምላችሁ መቼም አይተዋትም መቼም ነገር ግን ለእነሱ ደስታና ለኪራ ቤተሰብ ደስታ እያለች በመሀል ተሰቃየች። ጽናት የኔ ውድ ነገር ሰላም ሰላም። ውድ የሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ፣ እንዲሁም በዓለም ዳርቻ ያላችሁ የእግዚአብሔር ሰላም ይብዛላችሁ። ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። የጽናት ድራማ እንደኔ ሶ ሲሆነባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እንዲሁም አዳዲስ መረጃ አዳዲስ ቪዲዮ ይዤ በመጣበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉ እና የምር አሁን ላይ እኔ ጽናትዬ በጣም እያሳዘነችኝ ነው። ኪራም እያሳዘነኝ ነው። በመካከላቸው ያለውን ሚስጥር አምቃ ይዛለች። እትዬ ብታቅ የምሬን ነው የምላችሁ። እንደውም ማለት ነው የኪራ እናት ብታውቅ ከአንዳንድ ጽናትና ኪራ ይጋቡ እንደምትል ተስፋ አደርጋለሁ። ምክንያቱም ከመጀመሪያም ጀምሮ ትልቅ ቦታ አላት የኪራ እናት ለጽናት፣ ትልቅ ቦታ በጣም ነው የምትወዳት። እኔ ከልጆቼ አለይሽም ነው የምትላት፣ ከመጀመሪያም ጀምሮ እንደ ልጆቼ ነው የማይሽ። በቃ ስታወራ ሁሉ ደስ የሚል በቃ ደስ የሚል ወሬ ነው የምታወራው ማለት ነው ጽናት እና ጽናት፣ እውነቴን ነው ምላችሁ ለኪራ ብላ እሷ ማታደርገውን ድርጊት የለም። በጣም በቃ ስለምትወደው ስለምታፈቅረው ይሄንን ሁሉ ምስዋትም የምትከፍል ያው ባለፈው እንዳልኳችሁ ነው። እና የኪራ አባት ያለው ነገር እና በባለፈው ክፍል ስንመለከት፣ ባለፈው ያው የኪራ አባት ቃል እንድትገባለት አስጠንቅቋት ነበር። ስለዚህ ይሄንን ቃል የገባችሁን እንዴት ልተንፍስ፣ ለማን ለማንም መናገር አልቻለችም አሁን ላይ ነገር ግን ዞሮ ዞሮ የኪራ አባትም ባለቤቱን ለማስደሰት የኪራ እናትን ለማስደሰት ሲል ነው ሀሴትና ኪራ እንዲጋቡ የወሰነው ማለት ነው። ነገር ግን ዞሮ ዞሮ ፍቅር በምርጫ ነው እንጂ ቤተሰብ አሁን ላይ ለምሳሌ ቤተሰብ ወስኖልን ቤተሰብ ተጋቦ ወይም አግቡ ብሎልን በፍጹም እኔ እንጃ እኔ አላቅም። እኛ ባፈቀር ነው ልክ ወይም ደግሞ እኛ በወሰን ነው ልክ ነው የምንሄደው። ለምን ጽናትም እንደዛ ብላ ነው የመለሰችው ለኪራ አባት፣ እሱ ወዶ እሱ ፈቅዶ እሷ አፍቅሮ አይሻልም ጋሼ ስትል፣ አይ የሻምበል ልጅ እኮ በጣም ጎበዝ ናት፣ እሷም ጥሩ ልጅ ናት። እንዴት አይነት ቤተሰብ ያሳደጋት ልጅ መሰለችሽ፣ ብቻ አንቺ አግባቢልኝ ሲሏት፣ በጣም ከፋት፣ በጣም ያዘነችው ነገር ግን እንደምታፈቅረው ኪራን እንደምትወደው እኔ እንጃ ቤተሰብ ያውቃሉ ብዬ አላስብም። ብቻ ቀርቤታ እንዳላት በጣም ከኪራ ጋር እንደምታልኳችሁ በጣም እንደምትግባባ ከኪራ ጋር በጣም እንደምትግባባ ነው የኪራ ቤተሰብ የሚያውቁት። ማለት ነው እንጂ በመካከላቸው እንደዚህ አይነት ሚስጥር እንጋባለን ተጋብተን እንወልዳለን ብዙ ነገር ያው አቅደዋል። ኪራና ጽናት ፍቅራቸውን ተገላልጸው ማለት ነው። ነገር ግን በመሀል እንደዚህ አይነት ነገር ተፈጠረ። ቢሆንም እኔ እንደማስበው ከሆነ እና እኔ እንደማስበው ከሆነ ማለት ነው የኪራ እናት ይህን ነገር ቢያውቁ እርግጠኛ ነኝ ከአንዳንድ ኪራና ጽናት አንድ እንደሚሆኑ ተስፋ አደርጋለሁ። ምክንያቱም የኪራ እናትና ጽናት በጣም ነው የሚዋደዱት እና የኪራ እናት በጣም ነው ጽናትን የምትወዳት ማለት ነው። ከዚህ በፊት ራሱ ቤቲ በጣም ትቃጠል ነበር፣ ምንድነው ሁላችሁም ለጽናት የምታስቡላት ስትል ነበር ከዚህ በፊት ማለት ነው። ምክንያቱም ጽናት በጣም ጥሩና የዋና መልካም ሰው ስለሆነች እንዲሁም ከራሷ ይልቅ ለሰው ደስታ የምትመኝ ጀግና ሴት ስለሆነች ማለት ነው እና በጣም ጎበዝ፣ በጣም ታጋሽ፣ በጣም ትግስተኛ ስለሆነች አስባችቷል። እና እኔ እንደማስበው ከሆነ አሁንም ቢሆን ማለት ነው ምንም ይፈጠር በመካከላቸው ኪራ የሚያፈቅራትን እሱ መርጦ ቢያገባ እኮ አሪፍ ነው ጋሽ ብላ ስትነግር አይ እሱ እኮ ምንም አይነት ፍቅረኛ እንደሌለው እኔ እርግጠኛ ነኝ ያሉት የኪራ አባት ማለት ነው እና በጣም ነው የደነገጠችው፣ በጣም ነው የተሰማት ነገር ግን ያው የኪራን እናት ለማስደሰት ያህል ስትል እንዲሁም የኪራን አባት ለማስደሰት ያህል ስትል ነው ይሄንን ቃል የገባችው። ቢሆንም የኪራ እናት ቢያውቁ ማለት ነው ግልጹን እሷ ማውታ ብትናገር የያዘችውን ሚስጥር ብትተነፍስ እውነት መላ እንደሚገኝላት ተስፋ አደርጋለሁ ጽናት ማለት ነው የምር ዞሮ ዞሮ ከኪራ ጋር አንድ እንደሚሆኑ እንደሚጋቡ መጀመሪያ እንዳሰቡትም እንደሚሳካላቸው ነው እኔ ተስፋ ማደርገው። ምክንያቱም ኪራ እንደ እኔ አግብቼሽ እወልዳለሁኝ ቆንጆ ቆንጆ ልጆችን እወልዳለሁ ከምላት ሴት በቅስፈት ስትቀየር እና እኔ ምን ማድረግ አለብኝ ያለው ምክንያቱም እሱ ከዚህ በፊት በጣም ብዙ ነገር አቅዶ ነበረ። አንችን አግብቼሽ ሽማግሌ ልኬ ከአንቺ ቆንጆ ቆንጆ ልጆችን ብወልድ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅድሽ ሲላት ነበር ማለት ነው። ሁላችንም እናውቃለን ደግሞ ነገር ግን ያው በመሀል እንደዚህ አይነት ነገር ተፈጠረ። ስለዚህ ይሄን ነገር ደግሞ ኪራ አያውቅም። አሁን ላይ በቅስፈት እንዴት እንዴት እንደዚህ ልትቀየር ይቻልሽ? እኔን እንዴት ልጠይ ይቻልሽ? አይኔን እያየሽ አውሪ ነው የሚላት ኪራ ማለት ነው። አይኔን እያየሽ አውሪ ሲላት እውነት አላስቻላትም። አንገቱ ላይ የተጠመጠመችው እና ከሷ ብሎ ጠጥቶ ሰክሮ ሲመጣ ሁሉ የምር ጫማውን አውልቃ አንሶላ አልብሳው በቃ እኔ እንጃ አላቅም። ምክንያቱም የተፈጠረውን ነገር ጽናት ታውቃለች። ኪራ ደግሞ ለምንድ ነው የምትሸሽኝ? እንደዚህ እየወደድሽኝ እንደምትወጅኝ እኮ አውቃለሁ። ነገር ግን በቅስፈት እንዴት ተቀየርሽ? እንዴት እንደዚህ ልትቀየር ይቻልሽ? ምን አድርጌሽ ነው? ምን በድልሽ ነው ቢላትም ያለውን ነገር አሁን ላይ ግልጽ ለማድረግ ጥረት እያደረገች ነው። ለማን ለምሩ ምሩም ናሆሜም ግራ ተጋብተዋል። የምር በቃ ግራን የተጋቡት ይህንን ነገር ከኪራ አባትና ከህፅናት በስተቀር ማንም የሚያውቅ የለም። አሁን ላይ ግን ለማንም እንዳትናገሪ ምሩ፣ ነገር ግን እኔ ለአንቺ እነግርሻለሁ ብላለች። ለማንም እንዳትናገሪ ስትላት ምሩ ችግር የለውም ለእኔ ንገሪኝ ልረዳሽም እችላለሁ ስትላት፣ ለምሩ ልትናገር ስትል ይቀጥላል በሚለው አለቀ ማለት ነው። በሰፊው ደግሞ ይሄ ሚስጥር ማለት ነው ተንፍሳው፣ እውነት እውነቱን ማወቅ አለብን ማለት ነው። የእውነት ከኪራ ጋር ትቀጥላለች ወይስ አትቀጥልም? ሀሴትና ኪራ ሲጋባሉ ወይስ አይጋቡም የሚለውን ደግሞ በሰፊው ነው የምናየው። እስኪ እናንተ ምን ታስባላችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ኪራና ጽናት መቼም ሊለያዩ አይችሉም። ምክንያቱም ይሄንን ሚስጥር ኪራ አልሰማም፣ የኪራ እናትም የምታውቀው ነገር የለም። ነገር ግን የኪራ እናትና ጽናት በጣም እንደሚዋደዱ ሁላችንም እናውቃለን፣ ከዚህ በፊትም ማለት ነው። ስለዚህ አሁንም ለኪራ እናትና ለኪራ አባት ስትል ነው ይሄንን ሁሉ ነገር እያደረገች ያለችው። ሆኖም ግን ጽናት እና ኪራ እንደሚዋደዱ የኪራ እናት ካወቀች እርግጠኛ ነኝ ሁለቱ አንድ እንደሚሆኑ ተስፋ አደርጋለሁ ማለት ነው። ምክንያቱም በጣም የኪራ በጣም ነው ጽናትን የምትወዳት ማለት ነው። ጽናት በጣም ትግስተኛ እና እንዲሁም ደግሞ በቃ ምን በጣም ታጋሽ በቃ ምንም ነገር ሲፈጠርባት በቃ ወይኔ መከራው በዛብኝ ስትልም መከራው ሲፈራረቅባት በቃ አንዴ ተሳካልኝ ስትል የሆነ ነገር በመሀል ይፈጠራል። ነገር ግን እንደዛ መሆኑ ትዕግስተኛ ቻይናት በጣም ጥሩ ልጅ ናት። እና ስለዚህ የኪራናት በጣም ነው የምትወዳት ደግሞ ማለት ነው፣ በጣም ከመጥን በላይ። ስለዚህ ይሄንን ሚስጥር የኪራናት ብትሰማ፣ እርግጠኛ ነኝ እርግጠኛ ነኝ ሁለቱ እንደሚጋቡ ሁለቱ አንድ እንደሚሆን ማ ኪራና ጽናት ማለት ነው ነገር ግን ያው ምናልባት አሁን ላይ የኪራ አባት ይሄንን ስለተናገረ ምናልባት ለቤተሰቡ ብሎ ወይ ደግሞ ኪራ ለአባቱ ብሎ ይሄን ነገር ሊፈጽም ይችላል። ምናልባት ማለት ነው ሊፈጽም ይችላል። ግን ትክክለኛ እሱ የሚያፈቅረው የሚወደው ማን ነው? ጽናትን ነው። ይሄንን ነገር ራሱ ቢያውቅ እስካሁን መፍትሔው ይገኝ ነበረ። አሁን ላይ ሚስጥሩን አምቃ ይዛ ለምሩ ልትናገር ነው ማለት ነው። ያለውን ነገር ደግሞ በቀጣይ በሰፊው የምናየው ይሆናል ማለት ነው። እና እስኪ እናንተ ምን ተሰማችሁ? የተሰማችሁን አስተያየታችሁን በኮሜንት አስቀምጡ። እኔ በበኩሌ ኪራና ጽናት አንድ ይሆናሉ ነው የምለው። ምክንያቱም ይሄን ሚስጥር አምቃ ይዘዋለች። ሚስጥሩን ከተነፈሰችው፣ የኪራ እናት ካወቀች፣ ኪራ ካወቀ፣ እውነቴን ነው ምላችሁ፣ ከአንዳንድ በፍጹም ኪራ አይተዋት። ምክንያቱም የተፈጠረውን ነገር ንገሪኝ፣ እያንዳንዱ ነገር ንገሪኝ፣ እንዴት አድርጌ ነው መተውሽ? እኔ ምክንያትሽን ሳላቅ፣ ምክንያትሽን ሳላቅ እንዴት አድርጌ ተውሻለሁ? በፍጹም አልተውሽም ነው ያላት። ነገር ግን ምክንያቱን ይሄ ነው ብላ አልተናገረችም። ምንድን ያለችው በቃ ተወኝ በቃ ተወኝ እኔ ልኖርበት ተወኝ አልኩ ተወኝ አትሰማኝም እንዴ ነው ያለችው። እና በጣም ነው ያዘነው፣ በጣም ነው የደነገጠው። በዚህ ቅስፈት ውስጥ እንዴት ጽናት ተቀየረች? ምን አድርጊያት ነው? ምን በድያት ነው ያለ ኪራ ራሱን እየወቀሰ ይገኛል ማለት ነው። አሁን ላይ ለመሩዬ ያለውን ሚስጥር ግልጽ ልታደርግ ነው የታመቀ ሚስጥር ልተነፍስ ነው በዛን ሰዓት ያን ሚስጥር ደግሞ ምሩ እንደምንም ያለውን ነገር እንደምታስተካከል ተስፋ አድርጋለሁ እና መተንፈሷ ጥሩ ነው እናገራለውኝ ብላለች ማለት ነው ለማን ለምሩ ማለት ነው ምሩም ለማንም አልነግርም ንገርኝ የተፈጠረውን እያንዳንዱ ነገር ንገርኝ ጽናት አንቺ ልክ አይደለሽም ሰሞኑን ልክ አይደለሽም ታውቆሻል እንዲህ እያለቻት በጣም ስጠይቃት ነበር በጥያቄ ስታጣድፋት ነበረ እና የዛሬ ቪዲዮ ይህንን ይመስላል በጣም እወዳቻለሁ ላይክ ሼር ሰብስክራይብ አድርጉ